ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች እየተነሱ ይገኛሉ። እነሱን በስፋት ወደ እናንተ እያደረሰን ቆይታን የምናደርግ ነው የሚሆነው ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ለተከታዮቹ ደቂቃዎች ከኛ ጋር አብራችሁ ስትቆዩ ቪዲዮችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትሆኑ የአክብሮት ግብዣ ነው። በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ማንቸስተር ዩናይትዶች በክረምቱ ያስፈረሙትን ተጫዋች እንዲወጣ ይፈልጋሉ። የእንግሊዙ ቡድን ሆላንዳዊውም ተጫዋች ባለፈው ክረምት ቢያስፈረሙትም ምንም ግን አላሳመናቸውም። በኦልትራፎርድ የጆሽዋ ዘርክዚ የወደፊት ዕጣ ፈንታ ከዚህ ዓመት በላይ የሚቆይ አይመስልም። ባለፈው ክረምት ወደ ኦልትራፎርድ የመጣው ሆላንዳዊ አጥቂ በፕሪምየር ሊጉ ባሳለፈው የመጀመሪያ ውድድር ዘመን ቡድኑን ማሳመን አልቻለም። የጆሽዋ ዘርክዚ ብቃት ከተጠበቀው በታች ሆኗል። አሁን ላይ የብሪታንያ ሚዲያዎች እንደዘገቡት ከሆነ ክለቡ በመጪው የክረምት የተጫዋቾች የዝውውር መስኮት ለተጫዋቾቹ የሚመጡ ጥያቄዎችን ከግምት ውስጥ ማስገባት ይፈልጋሉ። የ23 ዓመቱ ጆሹዋ ዘርክዚ በዚህ ዓመት በተወሰኑ ጨዋታዎችም ራሱን በሚገባ ማሳየት ችሎ ነበር። ነገር ግን የጆሹዋ ዘርክዜ ተጽዕኖ በጣም እየተገደበ ነው። በሁሉም ውድድሮች ስድስት ግቦችን ብቻ ማስቆጠር የቻለ ሲሆን ይህ ቁጥራዊ መረጃ ተጫዋቹን በቡድኑ የወደፊት እጣ ፈንታ ውስጥም ቁልፍ አካል አድርገው በማይመለከቱ የአሰልጣኞች ስታፍና የቦርድ አባላት ላይ ጥርጣሬን አስከትሏል። ከጣሊያን እግር ኳስ ከፍተኛ ግምት ተሰጥቶት የመጣው ጆሹዋ ዘርክዜ የፕሪምየር ሊጉን ፍጥነትና ፍላጎት መለማሟላትም ተስኖታል። በሚቀጥሉት ሳምንታት አቅሙን በከፍተኛ ሁኔታ ካልቀየረ በስተቀር ሁሉም ምልክቶች በክለቡ ያለው ጊዜ አጭር ሊሆኑ እንደሚችሉ የሚያሳዩ ናቸው። መጠነኛ መሻሻሎችን ቢያሳየም ነገር ግን ማንቸስተር ዩናይትድ አሁን ላይ የሚፈልገው አይነት ለውጥ ግን እንዳልሆነ ነው መረጃዎቹ የሚያሳዩት። በሪያል ማድሪድ የተፈለገው የቀድሞ ተጫዋች ሚጌል ጉቴሬዝ በዚህ ሲዘን በላሊጋ ውስጥ ካሉ ምርጥ የመስመር ተከላካዮች አንዱ ሆኖ ራሱን አቋቁሟል። የ23 ዓመቱ የማድሪድ ተወላጅ በዢሮና ስኬታማ ዓመትን ቁልፍ ተጫዋች ሲሆን ከቦርኑ ጋር ያደረገው የቻምፒየንስ ሊግ ቆይታ የማይረሳ ያደርገዋል። ሆኖም ግን በሞንቴሌቪው ካሳለፈው ትልቅ ጊዜ በኋላ የተጫዋቹ ፍላጎት ግልጽ ነው፤ ወደ ሪያል ማድሪድ ለመመለስ ወደ እንግዲህ ወዳደገበት ቡድን ለመሄድም አሁንም ትልቅ ፍላጎት እንዳለው ነው የሚነገረው። የተጫዋቹ ተወካዮችም ተጫዋቹ ወደ ሳንቲያጎ ቤርናቢው ለመመለስም ያለውን ፍላጎት ለነጩ ክለብ ኃላፊዎችም አሳውቀዋል። ሚጌል ነጩን ማሊያ እንደገና ለመልበስም ያለው ፍላጎት ግልጽ ነው። ምንም እንኳን የመጨረሻው ውሳኔው በማድሪድ አካል ላይም እንደሚገኝ ቢያውቅም የመጪውን የውድድር ዘመን በማድሪድ መሆንም ይፈልጋል። ሚጌል ወደ ሪያል ማድሪድ ለመመለስ ተዘጋጅቷል እናም ዝግጁ ነው ይህም ሁልጊዜ ቅድሚያ የሚሰጠው ጉዳይ ነው ሲል ወኪሉ ተናግሯል። ሪያል ማድሪድ ተጫዋቹን መግዛት ከፈለገ ከዢሮና የመግዛት አማራጭ አለው። 50 በመቶ የተጫዋቹ መብት ከማድሪድ ነው። እንግዲህ ማድሪድ ከ8 እስከ 10 ሚሊዮን ዩሮ በመክፈልም እስከ 2027 ማምጣት ይችላሉ። ይህም እንግዲህ ለማድሪድ በጣም ተመጣጣኝ የሆነ ዋጋ እንዲያመጡለትም ያደርጋል ተብሎ ነው የሚታሰበው። ተጫዋቹ በመከላከልም ሆነ በማጥቃት የሚታወቅ ሲሆን በዚህ ሲዘን በዢሮና በ ሰላሳ ሁለት ጨዋታዎችም ሁለት ግቦችንና ስድስት አሲስቶችን አድርጓል። ሁለገብ ብቃቱና በላ ፋብሪካ የነበረው ልምድም ሚገል ጉቴሬዝን በክረምቱ ማድሪድ እንድናየው ሊያደርገን ይችላል። ተጫዋቹ ከሁሉም በላይ ወደ ቤቱ ለመመለስ ያለውን ጉጉት ከተመለከተን በኋላ ወደ ማድሪድ የሚያደርገው ዝውውር እንደ ጥሩ እድልም ይታያል። አሁን ላይ ሁሉም ውሳኔ እንግዲህ ያለው በሪያል ማድሪድ እጅ ላይ እንደሆነ ነው የሚታመነው። ዳቪድ ኦርነስቲን ማንቸስተር ዩናይትዶች የፕሪምየር ሊጉን ኮከብ ተጫዋች ላይ ፍላጎት እንዳላቸው እየተገለጸ ይገኛል። ዳቪድ ኦርነስቲን ማንቸስተር ዩናይትድ ከኢፕስዊች ታውን አጥቂ ሊያም ዴላፕ ጋር ያላቸው ግንኙነት እውነት እንደሆነ አረጋግጧል። የ የሁለት አመቱ ተጫዋች በዚህ ውድድር ዘመን በፕሪሚየር ሊጉ ድንቅ ብቃትን ማሳየት የቻለ ሲሆን በ28 የሊጉ ጨዋታዎችን ማሰርገቦችን ማስቆጠር ችለው ነበር። ስለ ዴራፒ ወደፊት ጣፈንታ ብዙ መላመቶች መስማት ከተጀመሩ ሰነባብ ተባለ። የእንግሊዝ ከ21 አመት በታች ኢንተርናሽናል ተጫዋቹ በከፍተኛ ደረጃ ለመጫወት ዝግጁ ነው። ኤብስቤታውን ከፕሪሚየር ሊጉ መውረዱ ከሞላ ጎደል የተረጋገጠ ይመስላል። በዚህ ክረምት ለዴላፕ ዝውውር ብዙ ክለቦች መንቀሳቀሳቸው እርግጥ ነው። ከዚህ ቀደም ሊያም ዴላፕ ከማንቸስተር ዩናይትድ እና ቼልሲ ጋር መያያዙን በዴይሊ ሜል ዘገባ ላይ አይተናል። አሁን ደግሞ ዳቪድ ኦርነስቲን አዲስ መረጃን አውጥቷል። ኦርነስቲን በዘ አትሌቲክስ ጥያቄና መልስ ክፍለ ጊዜው ላይ ሲናገር ማንቸስተር ዩናይትድና ቼልሲዎች የሊያም ዴላፕ ፈላጊዎች እንደሆኑ፣ ነገር ግን ፍላጎቶች ወደ ንግግር እንዳልሄዱ አረጋግጧል። ስለ ዴላፕ ወደፊት ጣፈንታም ሲጠየቅ ዳቪድ ኦርነስቲን ምንም ተጨባጭ ነገር የለም ምክንያቱም ገና ብዙ የሚወሰኑ ብዙ ነገሮች አሉ ለምሳሌ እንደ ቸልሲ ና ማንቸስተር ዩናይትድ ያሉ ፈላጊዎችም አሉት። ነገር ግን በሚቀጥለው የውድድር ዘመን በአውሮፓ እግር ኳስ ይጫወታሉ የሚለው ትልቅ ጥያቄ ነው። ኤብስዊች ታውን በሊጉ ቢቆይ እንኳን የተጫዋቹ ቆይታ አጠራጣሪ ነው። ነገር ግን ተጫዋቹን ለማግኘት የአውሮፓ ውድድር ላይ መኖር ደግሞ ወሳኝ ነው። ዴላፕ ይህንን የዩናይትድ ቡድንን የሚያጠናክር ጥሩ ችሎታ ያለውም ይመስላል ተብሏል። አሰልጣኝ ሩበን አሞሪም በዚህ የውድድር ዘመን መጨረሻ ላይ ራስመስ ሆይለንድን ለመልቀቅ ሲዘጋጅ፣ ማርከስ ራሽፎርድን ምናልባት በጥር ወር ለአስተን ቪላ በውሰት ከሰጡት በኋላ ወደ ኦልትራፎርድ የሚመለስ አይመስልም። ይህ ማለት ሊያም ዴላፕ እንዲመጣና ለዩናይትድም ቁልፍ ሚናን እንዲኖረው በሚቀጥለው የውድድር ዘመንም ተጨማሪ ጎሎችን እንዲሰጣቸውም ለማድረግ ሙከራዎችን ያደርጋሉ ተብሎ ነው የሚጠበቀው። ሊቨርፑል የሳላን መልቀቅ ለመሸፈን በሪያል ማድሪድ ኮኮብ ላይ እይታዎችን ጥለዋል። ነገር ግን ሞሐመድ ሳላ ኮንትራቱን ሊያራዝም እንደሆነም መረጃዎች ያሳያሉ ይለናል ዘገባው። ሞሐመድ ሳላ በውድድር ዘመኑ መጨረሻ ምናልባት ሊቨርፑልን ሊለቅ ከቻለም፣ ይህ ከሆነ ደግሞ የእንግሊዙ ክለብ ሪያል ማድሪዱን ኮኮብ ማምጣት ይፈልጋል። ሊቨርፑል በሪያል ማድሪድ ያለውን ሁኔታ በመከታተል ላይ ሲገኝ፣ ሮድሪጎ ግባይስ በዝውውር ገቢያው ላይ በቅርበት የሚከታተሉት ስም ነው። ሞሐመድ ሳላ በውድድር ዓመቱ መጨረሻ አንፊልድን የሚለቅ ከሆነ የእንግሊዙ ክለብ ብራዚላዊውን ለማዛወር ፍላጎቶች ያላቸው። የሊቨርፑል የስፖርት ማኔጅመንት ተጫዋቹን ለተወሰነ ጊዜ መመልከት የጀመረ ሲሆን የግብፃዊው ተጫዋች መልቀቅ የማድሪዱን የፊት መስመር አጥቂ ለማምጣትም መንገድ ይከፍትላቸዋል ተብሎ ነው የሚታሰበው። ደቡብ አሜሪካዊው የፊት መስመር ተጫዋች በካርሎ አንቸሎቲ ቡድን ውስጥ ቁልፍ ተጫዋች ነበር። ምንም እንኳን በቡድን ውስጥ ያለው ሚና እንደ መርሃ ግብሩና እንደ ዙሪያው ባሉት ተጫዋቾች የተለያየ ቢሆንም ሮድሪጎ አዳዲስ እንግዲህ ፈራሚዎች በመጡበትና ሌሎች ተጫዋቾችም እድገት ምክንያት አንዳንዴ በመጀመሪያው 11 ውስጥ እንግዲህ ያለው ቦታ አስተማማኝ አይደለም። ይህም ሊቨርፑል አጓጊ ጥያቄን ለማቅረብ ከወሰነ ተጫዋቹን ሊያስብበት ያስገድደዋል። በአንፊልድ ሮድሪጎ በስፔን ያሳየውን ብቃት ፍጥነቱንና የጎል ማግባት ችሎታውን ለሊቨርፑል ጥሩ ጭማሪን የሚያመጣ ተጫዋች ያደርገዋል። ከዚህ በተጨማሪም ወጣትነቱና የተለያዩ ሚናዎችን መወጣቱ ደግሞ ለሊቨርፑል ጥሩ ፈራም ያደርገዋል። ነገር ግን ሪያል ማድሪድ ለመልቀቅ ብዙም ፍቃደኛ አይሆኑም። የውድድር ዓመቱ እየገፋ ሲሄድ ሊቨርፑል በብራዚላዊው የክም ተጫዋች ላይ ያላቸው ፍላጎትን በማጠናከር ላይ ሲሆኑ ሙሐመድ ሳላህ የቡርኑን እጣ ፈንታ እርግጠኛ አይደሉም። በእንግሊዝ ለሮድሪጎ ጥሩ ድል ተደርጎ ይታያል። ተጫዋቹም የሊቨርፑልን ጥያቄ ለመቀበል ፍቃደኛ እንደሚሆን ነው በርካቶች የሚጠብቁት። ሪያል ማድሪድ በጁድ ቤሊንግሃም ጉዳይ እየተዝናኑ ነው። የሪያል ማድሪድ አማካይ በነጮቹ ቡድን ውስጥ ካሉት በጣም አስፈላጊ ተጫዋቾች አንደኛው ነው። ማድሪዶች የቤሊንግሃምን መልቀቅ እንደማያስፈራቸው ታውቋል። ሪያል ማድሪድ ስለ ጁድ ቤሊንግሃም የወደፊት እጣ ፈንታ እንግዲህ ከመዝናናት በላይ ሊሆን ይችላል። ፔፕ ጓርዲዮላ እንግሊዛዊውን አማካይ ለማንቸስተር ሲቲ ለማስፈረምም ከፍተኛ ፍላጎት ቢያሳይም የእንግሊዙ ክለብ ግን ይህ መንገድ ሙሉ በሙሉ የተዘጋ መሆኑን ከወዲሁ አስቧል። ተጫዋቹ በነጮቹ ቤት ስኬታማነቱን ለመቀጠል ያለው ፍላጎት ሲቲዎች ፍላጎታቸውን እንዲቀይሩ ለማድረግ ወሳኝ ነው። ቤሊንጋምን ማስፈረም የማይቻልበት ሁኔታ የገጠመው የእንግሊዙ ቡድን ጥረቱን ሁሉ ወደ ሌላኛው የአውሮፓ እግር ኳስ ድንቅ ተሰጦ ማዞሩን ዲፌንሳ ሴንትራል አረጋግጧል። በሻቪ አሎንሶ ስር የባየር ሌቨርኩዘን ቁልፍ ተጫዋች የሆነው ጀርመናዊው ኢንተርናሽናል በዚህ ክረምት ቡድናቸውን ለማጠናከር የሲቲ ዋነኛ ኢላማ ሆኗል። ለፍሎሪያን ቬርትስ ያላቸው ፍላጎትም ግምት ውስጥ በማስገባት ከፍተኛ ዋጋ ለማቅረብም እየተዘጋጁ ነው። በሌላ በኩል ሪያል ማድሪድ በፍሎሪያን ቨርትስ ዝውውር ላይም መግባት አይፈልጉም። ማድሪድ በቤሊንግሃም ላይ ካደረገው ከፍተኛ ኢንቨስትመንት በኋላ በመሃል ሜዳ ላይ ምንም አይነት አስቸኳይ ፊርማ አይኖርም። ጋርዲዮላ ምንም እንኳን ከሲቲ ጋር እያሳለፈ ያለው ፈታኝ የውድድር ዘመን ቢሆንም ቡድኑን በአዲስ መልኩ ለመገንባት ዝግጁ ሲሆን የሚፈልገውን ተጫዋች ሊያመጡለትን ፈቃደኞች ናቸው። ጋርዲዮላ የቦርዱን እምነት አለው። በዝውውር ዝርዝር ውስጥም ፍሎሪያን ቨርትስ የሚለው ሲስተም የበለጠ ጥንካሬን እያገኘ ነው። ስለዚህም ሪያል ማድሪድ የእንግሊዙን እንቁ ከስፔን ዋና ከተማ እንደማይወጣ በማረጋገጣቸው ሲቲዎች በሌሎች ተጫዋቾች ላይ ማተኮር አለባቸው ተብሎም ይታሰባል። ባርሴሎና ተጫዋቹን በክረምት እንዲለቀው እርግጥ ሆኗል። ባርሴሎና ያለው እንግዲህ የአንሱ ፋቲ የወደፊት እጣ ፈንታ ወደ መደምደሚያው ላይ እየደረሰ ይመስላል። ወጣቱ አጥቂ በአንድ ወቅት ክለቡ ከጠበቃቸው ተስፋዎች መካከል አንደኛው ሲሆን እድገቱ ካቆመ ተደጋጋሚ ጉዳያት በኋላ ወደ ነበረበት መመለስ አልቻለም። ፋቲ በቡድኑ እቅድ ውስጥ እንግዲህ ምንም አይነት ቦታ ስለሌለውና የአሰልጣኞች እምነት ስለሌለው በዚህ ክረምት መሰናበቱ የጊዜ ጉዳይ መሆኑን ሁሉም ምልክቶች ያመለክታሉ። የአንሱ ፋቲ ከባርሴሎና አንድ እግሩ ወጥቷል። ስፔናዊው የፊት መስመር ተጫዋች አስቸጋሪ ጊዜን አሳልፈዋል። የደቂቃዎች እጥረትና ወጥነት ያለው አቋም ማጣት ከመጀመሪያው ቡድን ጋርም በመጀመሪያዎቹ ዓመታት ያሳየውን ደረጃ ላይ እንዳይደርስም አድርጎታል። ክለቡ ተጫዋቹን ለመጠበቅ ጥረት ቢያደርግም እውነታው ግን አንሱፋቲ የሚጠብቀውን ያክል አልሰራም። ባርሴሎና አንሱፋቲን ከአሁኑ በኋላ እሱን እንደ ቁልፍ ተጫዋች አይመለከተውም እና መውጣቱን መፈለግም የተሻለ እንደሆነ አድርጎለታል። በተጨማሪም ከተጫዋቹ ካምፕ ውስጥም የክለቡ ለውጥ የተሻለ አማራጭ ነው የሚል ስሜት ስላለ እድሎች በሌሉበት ቡድን ውስጥም መቆየት ለተጫዋቹ ጥሩ እንዳልሆነ ተራርቱ አላን ሶፋት አሁንም በእግር ኳስ ውስጥ ብዙ የሚያቀርበው ነገር እንዳለ ያምናል። የተጫዋቹ ተወካዮች ለተጫዋቹ የሚጠበቀውን እንግዲህ የሚጠቅመውን መፍትሄ ለማግኘት እየሰሩ ነው። ተጫዋቹ በድጋሚ ወደ ብቃቱ ለመመለስ በተቻለ ፍጥነት መልቀቅ አማራጭ ያደርገዋል። ይህ በእንዲህ እንዳለ ተጫዋቹ የወደፊት ሕይወቱ ከካምፕ ኑ እንደሚርቅ እየታወቀ ያለ ጉዳይ እንደሆነ ነው እየተገለጸ የሚገኘው። ማሪያኖ ዲያስ በሚቀጥለው አመት ወደ ስፔን ሊመለስ ይችላል። የቀድሞ የሪያል ማድሪድ አጥቂ አሁንም ያለ ቡድን እያሳለፈ ነው እናም ወደ ሜዳ የመመለስ ሀሳብ አለው። ሄታፌ በመጪው የክረምት የተጫዋቾች የዝውውር መስኮት ቡድናቸውን ለማጠናከር ማቀድ የጀመሩ ሲሆን በክለቡ አጀንዳ ላይ ከታዩት ስሞች አንደኛው ማሪያኖ ዲያዝ ነው። ከጁላይ አንድ ከሲቪያ ጋር ያለው ውል ካለቀ በኋላ ቡድን አልባ የሆነው አጥቂው የአጥቂ መስመሩን ለማጠናከር ለሚፈልገው አስተዳደርም እንደ አስደሳች አማራጭም እየተወሰደ ነው። የ30 ዓመቱ ማሪያኖ ዲያዝ ብዙ ጥሩ ጥሩ ጊዜትን ባሳለፈበት ሴቪያ ከተለያየ በኋላ አሁንም መዳረሻ አጥቷል። አሁን ላይ ሄታፌ በነጻ ለማስፈረም እያሰቡ ነው። ዲያስ በኦሎምፒክ ሊዮን በመጀመሪያዎቹ ዓመታት ያሳየውን አንዳንድ ብቃቶች እንዲሁም ደግሞ ከሪያል ማድሪድ ጋር በአንዳንድ ጊዜያት ያሳየው ብቃትን ተከትሎ በክረምቱ ክለብ ሊያገኝ እንደሚችል ያምናል። በደቡብ ማድሪድ የሚገኘው ክለብም ዲያስን ለማግኘት በጣም ከሚያስደስቱት አንዱ ምክንያት ማሪያኖ ያለምንም ወጪ ማግኘታቸው ሲሆን ከቡድኑ የኢኮኖሚያዊ ሁኔታ ጋር የሚስማማ ይሆናል። ነገር ግን ስምምነቱ እውን እንዲሆን ተጫዋቹ ከፍተኛ የደሞዝ ቅነሳን መቀበል ይኖርበታል። በቀድሞ ኮንትራቶቹ ማሪያኖ በጣም ከፍተኛ ደሞዝ ያገኝ ነበር። በተለይም በሪያል ማድሪድ ቆይታው ወደ ሌሎች ክለቦችም እንዳይቀላቀል ከፍተኛ እንቅፋትም ሆኖበታል ነው የተባለው። እስካሁን ምንም አይነት መደበኛ ድርድር የለም። ነገር ግን ሄታፌ ከካልሲየም አልፎንሶ ፔሬዝ ጋርም እንግዲህ ያለው ሁኔታ በቅርበት ይከታተላል። ተጫዋቹ ከክለቡ ሁኔታ ጋር ለመላመድን ፈቃደኛ ከሆነ ለሆዜ ቦርዳላስ አስደሳች ፈራሚ ሊሆን ይችላል። አሁን ዋናው ውሳኔ ክለብ አልባ ሆኖ በቆየው የቀድሞ የሪያል ማድሪድ አጥቂ ላይ ይንተራሳል ተብሎ ነው የሚጠበቀው። በአትሌቲኮ ማድሪድ ታሪክ ከታዩ መጥፎ ፈራሚዎች አንደኛው ሊለቅ ይፈልጋል። ቶማስ ልማር በአትሌቲኮ ማድሪድ እየቀረበውን የተወሰነ ጊዜ ነው። ምንም እንኳን በመለበሻ ክፍል ውስጥ ያለው ተወዳጅነትና በተወሰኑ ጊዜያትም እንግዲህ አስፈላጊነቱ ወሳኝ ቢሆንም በክለቡ በሚቀጥለው ክረምት ፈረንሳዊ ዋጥቂ መልቀቅን ይፈልጋል። በከባድ የጅማት ጉዳት ምክንያት ወደ ሁለት የውድድር ዘመናት የሚጠጋ ከሜዳ ይራቀ ነበር። የተጫዋቹ የጉዳት ሁኔታ የስፖርት ማኔጅመንቱ የእሱን መልቀቅ በቁም ነገር እንዲያጤነው አድርጎታል። በ2018 በሞናኮ ካበራ በኋላ ከፈረንሳይ ጋር የዓለም ዋንጫን ካሸነፈ በኋላ አትሌቲኮ ለዝውሩ 72 ሚሊዮን ዩሮ ከፍሏል። ይዋጋ በአትሌቲኮ ሙሉ በሙሉ ተቀባይነት የሌለው ሆኗል። ምንም እንኳን በ2021 አትሌቲኮ ላሊጋን ሲያሸንፍ ቁልፍ ተጫዋች ወይም ደግሞ ቁልፍ ሚናን ቢጫወትም ወጥ ለመሆኑና ቋሚ የአካል ጉዳዮቹ በዋንዳ ሜትሮፖሊታኖ ቆይታውን ሊያሳጥሩት ነው። እስከ 2027 ድረስ ኮንትራት ያለው ቢሆንም በክረምቱ ቶማስ ልመር ልቁ እንግዲህ ከፍተኛ ደሞዙን ለማቆምም እድል እየፈለገ ነው። በጠረት ተጫዋቾች የዝውውር መስኮትም ለልማር አዲስ ቡድን ለማግኘት ሞክሮ አልተሳካላቸውም። አሁን ላይ ግን ማርካ እንዳስነበበው ክለቡ ሳኡል ኒጉዘን ወደ ሲቪያ እንዲሄድ ከፈቀዱለት ሁኔታዎች ጋርም በሚመሳሰል ሁኔታ የእሱን መልቀቅ ለማመቻቸት ፍቃደኛ ናቸው። አላማቸው ግልጽ ነው፣ ቶማስ ልመርን በክረምቱ መልቀቅና ከፍተኛ ደሞዙን ማስወገድ እንደሆነም ነው የሚነገረው። የኤሲ ሚላን የፓቭሎቪች መልቀቅን ለመተካት የሚፈልገው ተጫዋች እስትራሂንጃ ፓቭሎቪች በሚቀጥለው ክረምትም ሚላንን ሊለቅ ይችላል። እናም የጣሊያኑ ክለብ ተተኪውን እየመረጠ ይመስላል። ኤሲ ሚላን በመጪው ክረምት የተጫዋቾች የዝውውር መስኮት በተከላካይ ክፍሉ ላይ ለውጥ ሊያመጣ ይችላል። የሮሰነሪ የኋላ መስመርም ቁልፍ ተጫዋች የሆነው ፓቭሎቪች የበርካታ የአውሮፓ ታላላቅ ክለቦችን ፍላጎት ስቧል። በሳን ሲሮ ያሳየው ብቃት በብዙ ክለቦችም ሳይስተዋል አልቀረም። እናም በርካታ ቡድኖች የፓቭሎቪችን ሁኔታ በመከታተል ላይ ሲሆኑ በጣሊያን ያለው ቀጣይነትም በአየር ላይ ነው። አሁንም ሉኬሚ በሚላን ራዳር ላይ የሚገኝ ሲሆን የሚላን የስፖርት ማኔጅመንት ከተከላካይ መስመሩ ላይ ያለውን ደረጃ ማስጠበቅ የሚችል ተተኪ ለማግኘትም ሆዲው እየሰራ ይገኛል። በቦሎኛ ያለው ዦን ሉከሚ በክለቡ ሰዎች ውስጥም በጣም ተወዳጅ ስም ነው። ኮሎምቢያዊው የመሃል ተከላካይ በሲሪኤ ጠንካራ አቋም አሳይተዋል። እናም ሉክሚ ከቡድኑ እቅድ ጋርም የሚጣጣም አስፈላጊ ባህርያት አሉት። ተከላካዩ ከቦሎኛ ጋር ያለው ኮንትራት በአንድ ዓመት ውስጥም ያበቃል ተብሎ ይታሰባል። ሚላን በተመጣጣኝ ዋጋ ፊርማውን ለማግኘት ምቹ ቦታ ላይ ይቀመጣል። ከፓቭሎቪች ሽያጭ ጋርም ሲነጻጸር የደቡብ አሜሪካው ተከላካይ መምጣት አነስተኛ ዋጋ እንዲያውጡም ያደርጋቸዋል። ይህም ደግሞ ክለቡ የፋይናንሻል እቅዱን ሳይጎዳም እንዲጠናከር የሚያስችለባል። ፓቭሎቪች ፈላጊዎቹን መማረኩን የቀጠለ ሲሆን ሚላን የገቢያውን እንቅስቃሴን እየተከታተለ ሲሆን፣ ተከላካዩን ቢያጡም ሌላ እቅድ እንዳላቸው ነው የሚነገረው። ሰርቢያዊው በመጨረሻ ሳን ሲሮን ከለቀቀ የሉኬሚ መምጣት ለቀጣዩ የውድድር ዘመንም የቡርኖን የመከላከል ጥንካሬን ለማረጋገጥ ይበልጥ ጠቃሚ አማራጭ ይሆናል ተብሎ ነው የሚታመነው። የኋላ መስመሩን ለማጠናከር ኒውካስል ዩናይትድ ከዩቬንቱስ ተከላካይ ለማስፈረም ተገናኝቷል። ኒውካስል ዩናይትድ የዩቬንቱሱን ተከላካይ ፍሬዴሪኮ ጋቲን ለማስፈረም እያሰበ ነው። ኤዲሃው አዲሱ የውድድር ዘመን ከመጀመሩ በፊት የኋላ መስመሩን ለማጠናከር እየፈለገ ነው። ከጥቂት ቀናት በፊት ጋዜጠኛ ሚርኮ ዲናታሊ እንደዘገበው ኤቨርተንና ኒውካስል ዩናይትድ የዩቬንቱሱን የመሀል ተከላካይ ፍሬዴሪኮ ጋቲን ለማስፈረም ፍላጎታቸውን ማደስ ችለዋል። የሃያ ስድስት አመቱ ተከላካይ በድጋሚ በፕሪምየር ሊግ ክለቦች ራዳር ላይ ይገኛል። በተጫዋቹና ዩቬንቱስ መካከል ያለው የአዲስ ኮንትራት ጉዳይ ንግግር የቆመ ይመስላል። ናፖሊም ከተጫዋቹ ጋር ስሙ ሲያያዝ ነበር። የዝውውር መስኮቱ ሲከፈትም ጣሊያናዊ ኢንተርናሽናል ከቱሪን ሊወጣ እንደሚችል ይጠበቃል ነው የሚለው ዘገባው። ዩቬንቱስ ጋቲን ለመሸጥ ያሰበ እንደሆነ ሲጠየቅም ዲናታሊ እንዲህ ሲል ምላሽ ሰጥቷል። ከናፖሊ ብቻ ሳይሆን ከፕሪሚየር ሊግም ከፍተኛ ፍላጎት አለ። ተከላካዩ ብዙ ፈላጊዎች ያሉት ቀድሞኑ ፈላጊዎቹ ስለበዙበት የሚለቅበት እድል ስለ ኤቨርተን እና ኒውካስል ዩናይትድ ጥያቄዎችም ነበሩት። ነገር ግን ዩቬንቱስ ለሽያጩ ሽያጩ ማሰብ አይፈልጉም። ክለቡ ሊለቀውም አላሰበም ብሏል። ቶተንሃም እና ደግሞ ዌስትሃም ዩናይትድም ከዩቬንቱሱ ተከላካይ ፍሬድሪኮ ጋቲ ጋር ሲገናኙ ነበረ። ጋዜጠኛው ሲቀጥልም ዩቬንቱስ ለመፈተንና በሽያጩ ላይም እነሱን ለማሳመንም ትልቅ ዋጋ መቅረብ አለበት። ባለፈው ዓመት የተከላካዩ ዝውውር 25 ሚሊዮን ዩሮ ያስፈልግ ነበር። በዚህ ዓመት ግን ቁጥሩ ወደ 30 እስከ 35 ሚሊዮን ዩሮ ከፍ ይላል። ኤቨርተን ወይም ደግሞ ኒውካስል ዩናይትድ የ26 ዓመቱን ተጫዋችም ለማዘዋወር ገፍተው ይሄዱ እንደሆነ ግልጽ ባይሆንም ዩቬንቱስ ቆይታው አጠራጣሪ ነው። ዢሮና ለመጪው ሲዝን የመጀመሪያ ዝውውራቸውን ሊጨረሱ ነው። የሚሼል ቡድን ስለሚቀጥለው የውድድር ዘመን እያሰበ ነው። ግቡም ደግሞ እንደገና ለአውሮፓ ውድድሮች ብቁ መሆን ነው። ስለሆነም ደግሞ ወጣት ፈራሚዎችን ለማግኘት ቀርበ ሆነዋል። ክላውዲዮ አቸቬሪ በሚቀጥለው ክረምት ለዥሮና የመጀመሪያው ማጠናከሪያ ይሆናል። በዚህ ዓመት መጀመሪያ ላይ ለማንቸስተር ሲቲ የፈረመው ወጣቱ አርጀንቲናዊ ባለተሰጥኦ ሚሼል የሚመራውን ቡድን በውሰት ይቀላቀላል። ይህም ለሲቲ ግሩፕ በአውሮፓ እግር ኳስ እድገት ስትራቴጂ አካል ነው። የ19 ዓመቱ አጥቂ አማካይ በ25 ሚሊዮን ዩሮ ከሪቨር ፕሌት ወደ እንግሊዝ ክለብ የደረሰ ሲሆን እስከ 2024 መጨረሻ ድረስም በአርጀንቲና በውሰት ቆይቶ ነበር። አቼቬሪ በደቡብ አሜሪካ ከ20 ዓመት በታች ሻምፒዮና ላይ ከተሳተፈ በኋላ ወደ ማንቸስተር ሲቲ ቢመጣም በፔፕ ጓርዲዮላ ስር የመጀመር እድልን አላገኘም። ይህም አመራሩ በሌላ ዓመት የሚጫወትበትን ጊዜ እንዲፈልግም ያደርገዋል። ጂሮና ከሳቪኒሆ ጋር የሠራውን ተመሳሳይ ቀመር በመከተል ለእድገቱ ምቹ መዳረሻ ሆኖ ብቅ ብሏል። ብራዚላዊ በሞንቴሌቪው ድንቅ ብቅ የውድድር ዘመንን ካሳየ በኋላ ወደ ዋናው የሲቲ ቡድንም በመሄድ አሁን ላይ ትልቅ ሚናን እየተጫወተ ይገኛል። በአቼቬሪ ጉዳይ የካታላኑ ቡድንን በመቀላቀሉ በፊት ከእንግሊዙ ክለብ ጋር የቅድመ ውድድር ዝግጅት ጊዜም እንዲያሳልፍ አቅድም አለ። በስፔን ውስጥም ራሱን ለማሳየት እድል እየቀረበለት አቼቬሪ ከአውሮፓ እግር ኳስ ጋር ለመላመድና አቅሙን ለማጠናከር ምቹ ሁኔታም ይሰጠማል። የወጣት ባለተሰጦችን የማጎልበት ችሎታ ላሳየው የዢሮና ቡድን የአቼቬሪ መምጣትም ለሚሼል ቅድ ቁልፍ ማጠናከሪያ ይሆናል ተብሎ ነው የሚታሰበው። የሉዊስ ኤንሪኬ አዲስ የተከላካይ መስመር ጥያቄ አስፔናዊው አሰልጣኝ አይናቸውን በቡንደስ ሊጋ ውስጥ ካሉ ምርጥ ተጫዋቾች አንደኛው ላይ አሳርፈዋል። ፓሪስ ሳን ዠርሜን በመጪው የውድድር ዘመን በተከላካይ መስመራቸው ላይ ቁልፍ ማጠናከሪያዎችን ለማድረግ ወደ ጀርመን አቀንተው ኒኮ ሾሎተር ቤክን እየተመለከቱት ነው። የፈረንሳይ ክለብ የተከላካይ መስመሩን ጥንካሬን ለማግኘት የቦሪሲያ ዶርትመንዱን የመሃል ተከላካይ ላይ ከፍተኛ ዋጋ ለማውጣት ፍቃደኛ ሲሆኑ ተጫዋቹ እስከ 50 ሚሊዮን ዩሮ የሚገመት ዋጋም አለው። የሾሎተር ቤክ መምጣት የሉዊስ ኤንሪኬን ቡድን የውድድር ዘመኑን አንዳንድ ጊዜ ችግር ሲታይበት የነበረውን የተከላካይ መስመር ለማጠናከርም ይረዳል። የ25 ዓመቱ ጀርመናዊ ተከላካይ ራሱን በቦሪሲያ ዶርትመንድ በሚገባ አሳይተዋል። ምንም እንኳን ከጀርመኑ ቡድን ጋር ያለው ኮንትራት እስከ 2027 የሚቆይ ቢሆንም ዶርትሙንድ ኮንትራቱን ለማደስም ያደረጉት ጥረት በመቋረጡ በክረምቱ ዝውውሩ እንዲያጠናቀቀም እድልን ይፈጥርለታል። ፓሪስ ሰን ጀርሜን ጠንካራ ያለ ፍላጎት ያለው ሲሆን ዶርትሙንድ የፓሪሱን አቅርቦት የፋይናንስ ፍላጎታቸውን የሚያሟላ ከሆነ ዝውሩን ለመፍቀድም ሊገደዱ ይችላሉ። ከፓሪስ ሰን ጀርሜን በተጨማሪ በርካታ የፕሪምየር ሊግና የላሊጋ ክለቦች የሽሎተር ቤክን ሂደትን በቅርበት እየተከታተሉት ነው። እንደ አርሰናል፣ ሊቨርፑል፣ ኒውካስል ዩናይትድ እንዲሁም ሪያል ማድሪድና ባርሴሎና ከቅርብ ወራት ወዲህ ከመሀል ተከላካዩ ጋር ተገናኝተዋል። ሆኖም የፓሪስ ቡድን ስምምነቱን በፍጥነትም እንዲሁ ለማጠናቀቅ የሚያስችል የገንዘብ አቅም ስላላቸው የፈረንሳዩ ሻምፒዮና ተጫዋቹን ለመውሰድም እድል ይኖረዋል። ለዶርትሙንድ ከ120 በላይ ጨዋታዎችን በመጫወትና ከጀርመን ብሔራዊ ቡድን ጋር ዓለም አቀፍ ልምድ ያለው ሽሎተርቤክ ለፓሪስ ሰን ጀርሜን ፕሮጀክትም ወሳኝ አካል ሊሆን ይችላል ተብሎ ነው የሚጠበቀው። ማኑኤል ፔሌግሪኒ በሪያል ቤቲስ የጠየቀው የኮንትራት እድሳት የቺሊ አሰልጣኝ ክለቡ እንግዲህ በሱ ስር የሚወደደውን ተጫዋች ለረጅም ጊዜ ለማቆየት የተቻለውን ሁሉ እንዲያደርግም ጠይቋል። ሪያል ቤቲስ ወቅቱን የቡድን ኮከብ ቀጣይነት ለማረጋገጥ እየሰራ ነው። ወጣቱ አማካይ ሰርጂ አልቲሚራ በማኑኤል ፔሌግሪኒ መሪነት ዊሊያም ካርቫለሆና ማርክ ሮካ በጉዳት ምክንያት በሌሉበት ወቅት የተሰጠውን እድል ተጠቅሞ ራሱን አረጋግጧል። የቤቲስ ስፖርት ማኔጅመንቱ ከተወካዮቹ ጋር በመሆን ተጫዋቾች በቡድን ውስጥ ያለውን አቅም ከተመለከቱ በኋላ የውል ማራዘሚያውን ለማስፈረም እንቅስቃሴዎች ተጀምረዋል። አልትሚራ ባለፈው የውድድር ዓመት ከኬታፌ ሲመጣ ብዙም ማድናቆት አልነበረውም ተብሏል። ነገር ግን በዚህ ዓመት ለቡድኑ ሚዛን ቁልፍ አካል ሆኖ አመቱን እያጠናቀቀ ነው። አሁን ላይ ደግሞ ያለው ኮንትራት በሰኔ 2028 ይጠናቀቃል። ነገር ግን ክለብ ሁለት ጨማሪ ዓመት የማራዘም ዓላማ አለው። የሪያል ቤተሰቦች እንግዲህ የውል ማፍረሻውን በመጨመር እና ደሞዙንም አሁን በቡድን ውስጥ ካለው ጠቀሜታ ጋር ለማስተካከልም ይፈልጋሉ። ተጫዋቹ ላይ የእንግሊዝ ክለቦች ፍላጎት ሳያስተዋሉ አልቀረም። ባለፈው የክረምት ተጫዋቾች የዝውውር ገበያ ማንቸስተር ሲቲን ጨምሮ የፕሪምየር ሊግ ቡድኖች እድገቱን በቅርበትም ሲከታተሉት ቆይተዋል። እንደ ማርካ ዘገባ ከሆነ ሪያል ቤቲሶች በሚቀጥለው ክረምትም ፍላጎቶችን ለማስወገድ ይፈልጋሉ። ስለዚህም የአንዱን እንቁ ተጫዋቻቸውን ቀጣይነት ለማረጋገጥም ስምምነቱን በተቻለ ፍጥነትም ለመጨረስ ይፈልጋሉ። ተጫዋቹ በበኩሉ በሪያል ቤቲስ ዋጋ እንዳለው ይሰማዋል ስለዚህም ለመቆየት ምርጫውን ሊያደርግ እንደሚችል ነው ዘገባዎች እየጠቆሙ የሚገኙት። ቶትናም ሆትስፐርስ እና ኒውካስል ዩናይትድ በሴሪአው አጥቂ ጉዳይ ላይ ፉክክር ውስጥ መግባታቸው ይነገራል። የሞይስኪን ስም ባለፉት ጥቂት ቀናት ውስጥ እንግዲህ በዝውውር ገበያ ውስጥም እየተዘዋወረ ሲሆን እንደ ቶትናም፣ አርሰናልና አስተንቪላ ያሉ ክለቦችም የፊዮረንቲናውን አጥቂ ሊያዘዋውሩት እንደሚችሉ እየተነገረ ነው። የጣሊያን ፕሬሶች ተጫዋቹ ከዚህ ቀደም በእንግሊዝ አስቸጋሪ ጊዜ ከኤቨርተን ጋር ቢያሳለፈም በሴሪኤ ባሳየው ብቃት በድጋሚ ወደ ሊጉ እንዲመለስ ምክንያት ሆኗል። ማውሮ ካርዲን ከፊት የያዙት ፓሪሰን ጀርሜኖች ሞይስኪንን በውሰት ባቆዩበት ጊዜ ለተጫዋቹ ያናክል ምቹ ባለመሆኑ በውሰት ጊዜውን ጨርሰው ወደ ዩቬንቱስ መመለሱ ይታወሳል። በቱሪንም የተጠበቀውን ያክል ያልሆነው ሞይስኪን ወደ ፊዮረንቲና ያደረገው ዝውውር ለተጫዋቹ ትልቅ ጅምር ሆኖለትም ነበር። በፍሎረንስ ሞይስ ኪን ዳግም የተወለደ ተጫዋች መስሏል። ትልቁን ብቃቱንም ለማሳየት ችሏል። የፊዮረንቲና የማጥቃት ክፍልም ዋና ሰው መሆን የቻለ ሲሆን በዚህ ውድድር ዘመን ያሳየው ብቃትም የብዙ ክለቦችን ፍላጎት መሳብ ችሏል። አጥቂው በኮንትራት ውስጥ የ52 ሚሊዮን ዩሮ የመልቀቂያ ማፍረሻ ያለው በመሆኑ በርካታ ክለቦች እሱን እየተከታተሉት መሆኑን ምንም አያስደንቅም። እንደ ጋዜጣ ዴሎ ስፖርት ዘገባ ቶትናሞች የአምስት ዓመቱን ተጫዋች ሁኔታ እየተከታተሉ ሲሆን፣ አርሰናልና ኒውካስል ዩናይትድም በቅርበት እየተከታተሉት ይገኛሉ። ናፖሊ አሁን ወደ ዝውውር ውስጥ ገብተዋል። በዝውውር ሂደት ላይም እንግዲህ ዋናው ነገር በሞይስ ኪን ወኪል በአሌሳንድሮ ሉቺ እና በፊዮረንቲና መካከል በውድድር ዘመኑ መጨረሻ የሚደረጉ ውይይቶች ናቸው። እነዚህ ንግግሮች አጥቂው መልቀቅ ይፈቀደለት እንደሆነና የትኞቹ ክለቦችም ተጨባጭ ጥያቄ ሊያቀርቡ እንደሚችሉ ይወስናሉ ተብሎ ነው የሚጠበቀው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝነላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከእኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻነላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድረግ ያለው፣ በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ስላደመጣችሁን ግን እጅጉን ከልብ አድርጌ ነው የማመሰግነው። መልካም ጊዜ መልካም ምሽት እንዲሆንላችሁም በአክብሮት ተመኘሁን። በአክብሮት